እኔ ከኢንተርኔት ላይ አንድ በጣም የምጠላው ነገር፣ በጣም ቶክሲክ የሆነ ነገር አለ። ያ ምንድነው ስለሆነ ሰው በቃ ማንኛውም አንድ ሴት ልጅ የደነሰች ወይ እየጨፈ የሆነ ነገር ስታደርግ ስትታይ፣ ወይ አንድ ወንድ ወይ በቃ የሆነ ነገር ሲታይ እንደ ትልቅ ነገር ወይኔ እንዲያረገ እንዲያደርገው ብሎ ስለ ሰው ኃጢአት ለማውራት የማይሯሯጥ የለም። ስለ ሰው ማውራት በቃ ያርጎ እንዲሆነው እንዲሆነው ረተው እግዚአብሔር አምላክ እኛ ሁላችንም በየቤታችን በኑሯችን በህይወታችን አንድ ድብቅ ያደረገልንን ነገር ሁሉ አውጥቶ በሰው ፊት ዝርግፍ ቢያደረገው ከቤትም አንወጣም። እና በጣም ከሚገርመኝ ነገር ምንድን ነው ልክ አንድ ኃጢአት ሰርቶ እንደማያቅ ሰው በቃ ስለ ሰው ጠዋትና ማታ እከሌ እንዲያርጉ እንዲያርጋ እዩዋት እንዲሆና እንዲሆነ፣ ወይኔ እዩት፣ ወይኔ ጉድ። በቃ ኧረ ተው ተው ተው! ፈጣሪ አምላክ ለእኛ የደበቀልንን ጉድ ረስታችሁት ነው? ለአንተ የደበቀልህን ስንት ጉድ አለ እኮ ስላልወጣ ለአንቺ የደበቀልሽ ስንትና ስንት ጉድ አለ እኮ ስላልወጣ። ስለዚህ የሰው ግንባር ላይ እጃችሁን አትጠቁሙ። ምክንያቱም አይታወቅም፣ አይታወቅም። በዚህ ስንጠቁም አራቱ ወደ እኛ ነው የሚሆነው አይደለ? ሶስት ጣታችን ወደ እኛ ነው የሚሆነው ወደ ሰው ስንጠቁ። ስለዚህ የሰው ኃጢአት አታው ጥሩ አይደለም። በእውነት ጥሩ አይደለም። ጥሩ አይደለም። ምን ችግር አለ? እኛ ማን ስለሆነ ነው ሰውን ጀጅ የምናደርገው? ማንም አይደለንም እኮ በእውነት እኔ በበኩሌ ሰው አይሞት አይታመም፣ መጥፎ ነገር አይድረስበት እንጂ ላደረገው ነገር ሁሉ እኔ አይደለሁም እኮ ጀጅ ማድረግ ያለብኝ እንዴ። ፈጣሪ አይደለሁ እኔ ፈጣሪ አይደለን እኛ ፈጣሪ እያለ እኔ ነው ጀጅ ማድረግ ወይን፣ ይሄ እናርጎ የሰውን ገበና ማውጣት፣ ወይኔ ወይኔ፣ ተው። ስለ ሰው ክፉ አታው አይደረግም። ሰው ምን ይሁን ምን ሆኖ ይሁን ያንን ነገር ያደረገው? ውስጡን የሚያውቀው ፈጣሪ ብቻ ነው፣ ሌላ ማን ማያውቅ። ስለዚህ ብዙ ጊዜ ሳይ ስለ ሰው እንዲሆነው፣ እንዲሆና፣ እንዲያርጋ ምን አስጨነቃችሁ? ሁሉም ሰው የራሱን ህይወት ነው የሚኖረው፣ የራሱን ኑሮ ነው የሚኖረው። ስለዚህ ስለ ሰው ክፉ አናውራ። የሆነ ነገር ስናይ ለጓደኛችን ወይ ለቤተሰብ ወይ በየኢንተርኔቱ ላይ ለምናየው ሰው ክፉ ብቻ የሆነ አንዳንድ ጊዜ ክፉ ክፉ ብቻ የሚቆጥር ሰው አለ በቃ። የሆነ እንዴት ነው መጥፎ መጥፎን የሚቆጥር መጥፎ መጥፎን የሚያይ ሰው አለ በቃ እንደዛ አይነት አንዱ ጥሩ አይደለም፣ እና አላችኋለሁ። ለኛ የተደበቀልን ብዙ ስለሆነ መደበቅ መልመድ አለብን። ጀጅ ማረግ የሚያለበት ፈጣሪ ስለሆነ ማለት ነው። ስለዚህ በየኢንተርኔቱ የሆነ ሰው የሆነ ነገር አርጎ ስታዩ ይሄን አረግ፣ ይሄን አረግ አትበሉ። በቃ ዝም ብሉ፣ ለእናንተ የተደበቀላችሁን እያሰባችሁ ዝም በል። የኔ ጉድም አሎ የኔ ጉድ ስላልወጣ ነው እንጂ ከአንተ ይበልጣል ብላች ጸጥ በሉ እና ሰላሙን በቀቻው